በእስልምና ሃይማኖት ተከታዮች ዘንድ በድምቀት ከሚከበሩ በዓላት መካከል የኢድ አልፈጥር በዓል አንዱ ነው። በዓሉ የታላቁ የረመዳን ወር መጠናቀቅን ተከትሎ የሚከበር ሲሆን የሃይማኖቱ ተከታዮችም በተለያዩ ሃይማኖታዊ ስርዓቶች ያከብሩታል። የዘንድሮ 1446ኛው የኢድ አልፈጥር በዓል በቤንች ሸኮ ዞን ሚዛን አማን ከተማ በሚገኙ የእምነቱ ተከታዮችም በድምቀት ተከብሯል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዚዳንት ሻሃደ መሐመድ ለመላው እስልምና እምነት ተከታዮች ለ1446ኛው የኢድ አልፈጥር በዓል እንኳን አደረሳችሁ መልእክታቸውን አስተላልፈዋል። የኢድ አልፈጥር በዓል ሲከበር በረመዳን ጾም ወቅት የነበረውን የመረዳዳትና አብሮነት ይበልጥ አጠናክረን በማስቀጠል ሊሆን እንደሚገባም ሻደም ተናግረዋል። ወርሐ ረመዳን ስንሰራ የነበረውን ኸይር ሁሉ መልካም ነገር ሁሉ እንድናስቀጥልና የለለላቸው ሰዎች እንድንዳብስ ወደ ተቋማችን ወደ መስጅዳችን መጥተን አላህ ሱብሓነሁ ወተዓላ እንድንገዛና ትክክለኛ ሙስሊሞች እንድንሆን ማስተላለፍ ፈልጋለሁ። ሙስሊሙ ማህበረሰብ አንድነቱን ጠብቆ እጅ ለእጅ ተያይዞ እምነቱን ያህኒ ተግብሮ ለሰላም ለሀገራችን ብልጽግና ሁላችንም በጋራ እንድንቆም አደራዬን ማስተላለፍ እፈልጋለሁ። በተለይ የረመዳን ወር ተጀምሮ እስኪጠናቀቅ ያለምንም የጸጥታ ችግር እንደነበረ ገልጸው ለዚህም በየደረጃ የሚገኙ የጸጥታ አካላት ላደረጉት ተሳትፎ ምስጋናቸውንም አቅርበዋል። ከተማችን ለሚገኙ የጸጥታ ኃይላቶች እጅግ በጣም ማመስገን እፈልጋለሁ። ምክንያቱም በረመዳን ሌሊት ስምንት ሰዓት ሳይቀር ከቤታችን ወደ መስጅዳችን መጥተን ስንመለስ አንድም እንኳ የሰላም ችግር ሳያጋጥመን እነሆ ረመዳንን ጀምረን እስከ መጨረሻው ድረስ በሰላም ስለጨረስ አላህን ከዛም እነሱን ማመስገን እፈልጋለሁኝ። የከተማ አስተዳደሩ እስልምና ጉዳዮች ምክር ቤት ሰብሳቢ መምህር መሐመድ ሰይድ እንኳን ለ1ሺ446ኛው ኢደል ፈጥር በዓል በሰላም አድርሳችሁ ብለው ጾሙ የሰው ልጅ ወደ ፈጣሪው እንዲመለስ የሚያደርግ ታላቅ ወር ነው ነው ያሉት። እንኳን ለ1446ኛው ዓመተ ሂጅርያ የዘመን አቆጣጠር ኢደል ፊጥር በዓል በሰላም አደረሳችሁ አደረሰን። ጾም አላህን የምናመልክበትና ለትእዛዙ የምናድርበት ተምሳሌት ነው። በተጨማሪ የሰውን ዘር ለባርነት ለዳረገው ማህበራዊ ወግና ባህል እንዲሁም በራስ ስሜትና ፍላጎት ላይ ማመጽ ማለት ነው። ጾም ማለት የሚዛን አማን ከተማ አስተዳደር ከንቲባ አቶ ግሩም ተማን በበኩላቸው በዓሉ ሲከበር የሰዎች ጥሩ ስብዕና የሚታይበት የተቸገሩ ወገኖችን የመርዳትና የመንከባከብ ባህልን ይበልጥ በማስቀጠል ሊሆን እንደሚገባም ጠቁሟል። እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን። ኢድ አልፈጥር በዓል የመተሳሰብ የመረዳዳትና አብሮ በጋራ በአደባባይ የሚከበር በዓል ነው። በዓሉ ህዝበ ሙስሊሙ በረመዳን ወቅት ሲያደርገው የነበረው በአንድ ተሰብስቦ ያለው ለሌለው በማካፈል ማህበራዊ ትስስሩን ይበልጥ እያጠናከረ የሚሄድበት ታላቅ በዓል ነው። ሙስሊሙ ማህበረሰብ ይህን ታላቅ በዓል ሲያከብርም በከተማዋ የተጀመሩ የሰላም የልማትና የመልካም አስተዳደር ሥራዎችን በቅርበት በመከታተልና በመደገፍ የበኩላቸውን አስተዋጽኦ ሊያበረክት እንደሚገባም አሳስበዋል። በእኛም በሚዛን አማን ከተማ ያለን መላው ህዝበ ሙስሊም ታታሪና ጥንካሬን ሰርቶ መለወጥን አብሮነትን ለልጆቻችን በማውረስ ለሌላው አካባቢ ተምሳሌት ልንሆን ይገባል። በዚህም መላው የሙስሊሙ ማህበረሰብ በዓሉን ሲያከብር እንደተለመደው ሁሉ የተቸገሩትን በመርዳት በመደጋገፍና በመከባበር እንዲሁም በመቻቻል እና ልዩነቶችን በውይይት በመፍታት የአባቶቻችንን ባህል በማዳበር ለመጪው ትውልድ የአንድነት አሻራ ልናስተላልፍ ይገባል። በበዓሉ ላይ ተገኝተው ንግግር ያደረጉት የቤንሸኮ ዞን ዋና አስተዳዳሪ ተወካይ ተወካይና የአስተዳደር ጽህፈት ቤት ኃላፊው አቶ እሸቱ ሻምበል እንደተናገሩት የዞኑ ሙስሊሞች በቅዱስ ወር የረመዳን ወር ሲያሳዩት የነበረውን የሰላም፣ የመደጋገፍና የአንድነት እሴት ይበልጥ ማስቀጠል እንዳለባቸው አሳስበዋል። በዓሉ የመተባበር፣ የመረዳት እና የአብሮነትን እሴት የሚገልጽበት በመሆኑ ህዝበ ሙስሊም በረማድን ወቅት ያሳየውን አብሮነትን በማጠናከር አቅመ ደካማዎችን በማገዝ በመንከባከብና የተቸገሩትን በመርዳት በዓሉን መክበር ይገባል። የእስልምና እምነት ተከታዮች በዓሉን ሲያከብሩ በእስልምና አስተምህሮት ውስጥ ያሉ መልካም ሴቶችን በመጠበቅ እንደ ወትሮ ሁሉ ሰላምን፣ አብሮነትን፣ መተሳሰብን የሚያጎሉበት መንገድ መሆን አለበት። በባህሉ ላይ ያነጋገርናቸው የእምነቱ ተከታዮችም የረመዳን ወር መልካም ስራዎችን በመስራት ማሳለፋቸውን ተናግረው ይህንም በጎ ተግባርም በቀጣዮቹ ጊዜያት ይበልጣ አጠናክሮ ማስቀጠል ይገባል ብለዋል።